ላይ ወይ ቅርፉን አይተን ያይነሳ ሴት ሴት እንኳን ይሻላል። ሴት ማለት ነው እንደ ኢትዮጵያ ይሰራሉ። በጣም ጀግና ሴት ማለት ነው፣ በጣም ጀግና ስለ እምትመጪኝ አዘጋለሀለሁ ለዛ ነው እንጂ። እንደዚህ እናደርጋለን። ከዛ በኋላ እንደዚህ እናደርጋለን።

ይሄ ልብሷ ተስተካከለ። ከሚገርማችሁ ነገር ማለት ነው ቤቱ ላይ ታምናለች ችግር ልጅቷ በጣም ነው የምታምነው። ይሄ ደግሞ አነካም፣ አልደፋፈርም። እንደዚህ አይነት ነገር አይደለም ወርቃቸውን ቀርቶ ማለት ነው ይኸውላችሁ፣ አይደለም ወርቃቸውን ቀርቶ ሌላ እቃቸውን አነካም። ያው አዛ ሀቅ ነው አነካም። እንደውም እኔ እሱም ስለ ማምናት ገብቼ ላጥዳ እንጂ አላጠዳም እ ይሆን ነገር ቢጠፋ ራሱ ይዞቹ አልገባችም። ቢጠፋ ራሱ ጠፋ ብሎ ነው ይዟችሁ ባይጠፋ ራሱ እና ይሄኔ መሰለን እንደዚህ ያስተካክላል።

እኔት ፍቅርን ሰብስክራይብ ደህና ደህና ነገር ነው የምታስተላልፈው። ምን አለ ብታረዋት ፍቅርን በፍቅር ይጨክነን አይጨክነን። እናም ማናቸው አለው ሰብስክራይብ አድርጉኝ። ያው አልጋ አልጋማ አንጠፉ ሳየዋቸው፣ አልጋው በጣም ደስ የሚል ነው አነጣጠፉ ማለት ነው። ተውኝ፣ የሌለ የሆቴል ቤት አነጣጠፍ ትሉታላችሁ።